በቃ ይዞሽ በናትሽ ምንድን ነው የሚሻለው? ማለት እኔ እንደዚህ አላሰብኩም ነበር፣ በዚህ ልክ እንደዚህ ሆና ብዬ አጠበቁ። እባክሽ ማርቲ፣ አንቺ ምንም አላጠፋሽም። ሰላም ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የዛሬው ፕሮግራማችን የሚሆነው አንድ እህታችን ከዱባይ ነው የምትሰራው የነበረው፣ በቲክቶክ ነው የሚተዋወቁት የአራት ዓመት ፍቅረኛ ሆነች እና እስኪ ለማግኘት ፈልጋ በእኔ በኩል ልታገኙ ፈልጋ እና ሰርፕራይዝ ልታረገው ፈልጋለች። እንደመጣች ምናምን ትንሽ አጫውተዋለች መሰለኝ። ብቻ በእኔ በኩል ለማግኘት ፈልጋለች እና ሰርፕራይዝ ልታደርገው ነው። እንግዲህ ምን ይፈጠራል የሚለውን አብረን አብራችሁን ከቆያችሁ የምታዩት ይሆናል። ላይክ ሼር፣ ሰብስክራይብ እንዳይረሳ፣ ኮሜንታችሁ እንዳይለይኝ፣ ወዳችኋለሁ። ጥላሚ አለን አለን እንግዲህ ያው እንደነገርሽኝ ብዙ ነገር አጫውተሽኛል። በጣም በጣም የምታፈቅሪ ልጅ ነው እና በእኔ መንገድ መተሽ ሰርፕራይዝ እንድናረገው ስለፈለግሽ በጣም ደስ ብሎኛል። እኔም ፍቃደኛ ስለሆንኩ በጣም ደስ በጣም ጥሩ ሰው ነሽ። በዚህ ደረጃ ሰውን አምነች ብዙ ነገር ታደርጋለች ብዬ እንደዚህ አልጠበቅኩም ነበር ማለት ስለምወደው በመሀላችን ፍቀት ለዛም በጣም ደስ ይላል፣ በእኔ እንደዚህ የሚፋቀር ሰው ሳይ። ለዛውም በአካላት ስትተዋወቁ ደግሞ ምን ያህል ልትጓደዱ እንደምትች ያስበሻል። ወኔ ማስበሽ አንድም እዚህ ድረስ ነው። በጣም ደስ ይላል። የሚገርም ነው። ስንት ዓመት ሆነሽ ግን ዱባይ ከሄድሽ? ስምንት ዓመት በጣም ቆይሽ። በጣም ቆይቻለሁ እና በጣም ለፍቻለሁ። እዛ ለመሄድ እራሱ በጣም ፕሮሰሱ ምናምን ትንሽ ከባድ ነው ታቃለን ብር ያስፈልገል ምናም ዝም ብለህ ተነስተህ አትሄድም ምናምን እና ያው ሁላ ነገር እንዴት ሆኜ እንዳልኩኝ በጣም ተሰቃይቻለሁ። እና ደግሞ እዛ ሄጄ ሀገሩም እስከምለምደው ከምሰራውን ስራ እስከምግባባ፣ ከሰዎች ጋር እስከምግባባ ምናምን ትንሽ ጊዜ ወስዶ ነው ነበረ ሰዎችን ትንሽ ይከብዳል ታውቃለህ፣ አሁን እዛ የሚኖርባቸው ሰዎች ማለት ነው። እና ባህሪያቸውን ትንሽ ከበድላል፣ እና ትንሽ ከባድ ሁኔታ ውስጥ ነበርኩ ከሰዓቱ ማለት። ትንሽ እየቆየሁ እየቆየሁ ስመጣ ነው ስራውን እየለመድኩትና ስመጣ በደንብ ትልያ መጣው እንጂ በጣም ፊል አድረግ ነበረ ማለት። የሆነ አንዳንዴ ከሀገርም መውጣት እራሱ ባይዘዌ ይከፋል ታውቃለህ። ሀገር ውጭ መኖር ብዛትኛው ከሀገር ብንወጣ ምናምን ብለን እናስባለን፣ ግን ከሀገራችን ስንወጣ ነው ያንን ስሜት የምናቀው። ሀገርን በጣም ትናፍቃለን። እና በጣም ከባድ ብዙ ነገር አሳልፈሻል፣ በጣም ብዙ ነገር አሳልፈሻል። በጣም ማለት ግን፣ በዚህ አጋጣሚ እንዴት ልትተዋወቅ ይቻላችሁ ከእሱ ጋር? ሶሻል ሚዲያ ላይ ቲክቶክ ላይ ነው የተዋወቅ በእርግጥ እኔ ነበር ያወራውት ማለት ነው። ቲክቶክ ላይ ቲክቶክ ላይ አይቼው ምናምን ነገር የሆነ ተመቸኝ እና አወራት የሆነ ጥቅሶች ምናምን ፖስት ማለት ነው። ከዛ በዛ በዛ ተግባባ ማውራት ጀመረ። ከዛ ወደ ቴሌግራም ቴሌግራም ላይ ምናምን እናወራ ነበረ፣ እና በዛ ነው የተዋወቅ ነው። ምን ያህል አመት ነበር ያልሽ? ከሱ ጋር አራት አመት አንድም ቀን መተሻ ተገናኝታችሁ አታውቁም? አዎ አናውቅም። ግን አስበው እንግዲህ ማለት በጣም ከባድ ነው። በጣም ከባድ ነው። እንዴት ነው? አዎ እሱ ብቻ ሳይሆን ምናምን ነገር አለ። በጣም ተራርቃችሁ በዛን ያህል መተማመናችሁ ራሱ በጣም ከባድ ነው። በጣም በጣም ነው የምትወጂው ማለት ነው? በጣም ነው የምወደው። ሲል አንዳንዴ ፍቅር የሆነ እርቀት አይገድቡም ይባላል። ትክክ። ሩቅም ሆነ በመሃል ፍቅር ካለ ማለት ነው ያን ነገር አታስቡ። በቃ ፍቅር ስላለ ውስጥ እና እኔ ያን የሚሰማኝ ስሜት ነበረ በጣም ነበረ ወዶ። እሱም በጣም ነው የሚወደኝ፣ በአካል ባንገናኝም፣ ግን በቃ በምናብ እንደ አብረን እንዳለን ያክል ነበረ ሚሰማ። በጣም ነው የምትደዋወሉት ማለት ነው? አዎ እንደዋወላለን። በእርግጥ ቪዲዮ ኮል ምናምን አውርተን አናውቅም። ቪዲዮ ጎል አውርታችሁ አታውቁም እንዴ? አይመቸኝም። በፎቶ ነው የሚያውቅሽ? በፎቶ ምናምን። ይሄ ነገር ከባድ ነው ማለት? በጣም ነው። ሰርፕራይዝ ሊሆነው በዚህ አይነት። አዎ እሱማ እንግዲህ አራት አመት ማለት ቀልድ አይደለም። ቀልድ አይደለም ሳትገናኝ ምናምን

በጣም የሚገርም ነው ማለት። በዚህ ልክ የዚህ ያክል አራት ዓመት ሙሉ በቪዲዮ እንኳን ሳያይሽ፣ አይደለም በአካል በቪዲዮ ሳያይሽ፣ በጣም ነው በቃ በጣም ነው የሚወደሽ ማለት ነው። እሱም በጣም ነው የሚወደኝ እኔም በጣም ነው በጣም በምን ያህል ጊዜ ታወራላችሁ? በቀን ቢያንስ ከሀያ ጊዜ ምናምን። በቀን ሀያ ጊዜ? ይሄ ማለት አብራችሁ ነው ነው የምትሉት ማለት? ቻትም እያደረግን በስልክ ምናምን እናወራለን። ምንድን ነው የሚሰራው? ኮሌጅ ተማሪ ነው። ግራጁዌት ያረጋል የሚቀጥለው አመት። ዋው በጣም ደስ ይላል። እና እንዴት ነው ማለት፣ እንዴት ሰርፕራይዝ ልታደርጊ ሀሳብ ይሄ ሀሳብ እንዴት መጣልሽ? ማለት አልነገርሽውም? መምጣትሽን? አልነገርኩትም። በቃ ማለት እኔ ሰርፕራይዝ ማድረግ ስለፈለጉት። ዋው የሚገርም። ማለት በዚህ ልክ በዚህ ደረጃ ይህን ያህል ሳትነግሪው ናፍቆሽ ማግኘት ፈልገሽ እንዴት ፈርተሽ ነው? አይ ፈርተው ነው አይደለም። ግን በቃ ሰርፕራይዝ ቢሆን ስለፈለኩ። ግን ምንም የሚሰሙ ይመስልሽ? በጣም ደስተኛ ቢሆን ይመስለኛል። ማለት በጣም ማለት ደስተኛ ይሆናል ሰው እንዴት ነው ሰው ሳይገናኝ ሳይታይ፣ በቃ ኢቨን ማለት ነው ቪዲዮ ኮች ሳያወራ እንዴት ነው የሚፋቀረው? እንዴት ነው እኔ እኮ ጥያቄ እሱ እኮ ነው። በቃ አንዳንዴ ፍቅር በመሀል ፍቅር ካለ መራራ ጦር እንትን ማለት ምናምን እንትን ያደርገዋል ብዬ አላስብ። ይገድጓል ብዬ አላስብ ማለት በእኔና በሱ ራሱ መፍረድ ትችላለ። ማለት ይገርማል በዚህ ልክ እንዴት ሰው ከተዋደደ እኮ ኖርማል ነው እሱማ። ሰው ከተዋደደ ሁሉም ነገር ካለ በመሀል ማለት ነው። ፍቅር ከሌለ ሊከብድ ይችላል። አራት አመት ሙሉ ሳታየው የቆየሁ ሰው ለዚያውም በአካል ሳትተዋወቅ አውቀሽ ሄደሽ ቢሆን ኖሮ ሄደሽ ኖርማል ኖረው ናፍቆታ አለ፣ ምን አለ ምናምን። አሁን ግን አትተዋወቁም፣ ተያይታችሁም አታውቁም። እሱ ነገር እኮ ነው። አሁን እኮ የሚከብደው ከባድ ያደረገው አሁን አለመተዋወቃችሁ፣ ምናምን አለመተያየታችሁ የሚገርም ነው እና ደዊለታ እና ደዊለትና ምን ትይዋለሽ መሰለሽ፣ ያው አንቺ እንዳለሽ ባያቅ የሚሻል ይመስለኛል። ስለዚህ አንቺ ሌላ ሰው እንደሆንሽ እሱ ለምን

እንዳት ደነግጭ ደግሞ ስታዩ አያ ማሬ አይ ደነግጥ እግዚአብሔር ይመስገን ደህና ነህ፣ አለ።

በጣም ደስ ይላል። ግን እኔ አሁን ማለት ደስ ብላችሁ እዚህ ጋር ብዙ ነገር እንትን ብላችሁ በጣም ደስ ይለኛል ማርያም ያው ማለት አንተ ቢያንስ እንትን ታደርገናለ። በጣም ነበር የፈራት ስለ ማግኘት ፈርተሽ ነበረ። ደወለ እሱ ነው። ሄሎ ወይ አባት፣ እንዴት ነው? ኦኬ ማርታ የላከችውን እቃ ከዱባይ ከዱባይ ው እንትን ካልዲስ ኮፊ ታውቀዋለህ? ቄራ ኦኬ። ሻጥ ያይቅና እዛ ውስጥ ነው ያለሁት ነጭ ነው። ይህ እየመጣ ነው ማለት ነው። እየመጣ ነው። እንግዲህ እንዳትደናገጭ። ይኸውልሽ፣ እኔ በኋላ ተደናግቀሽ ሌላ ሰው እንዳትሆኝበት። እንጃ አላ ደስተም ልበለው ወይስ ፍርሃት ብቻ። ግራ ገብቶኛል፣ ደስም ብሎኛል፣ ፈርቻለሁ። የሚያጋባ ስሜት አለ አይደለም። ዚ አይነት ስሜት ነው። ግን ልጁ ጥሩ ልጅ ይመስላል፣ የተረጋጋ ልጅ ነው በጣም በጣም በጣም ፋሚሊዎች አሁን ላይ ብዙ አይደለም። እንዴት? ምን ተፈጠረ? ተራር ተራርቀናል?። በሆነ ምክንያት ተጣልተን በወርስ ምናምን ጉዳይ ማለት ነው። በዛ በዛ ምክንያት ትን ብለናል፣ ተራርቀናል። በቃ አናወራም። ና እና በቃ ማንም የለኝም ባይገርምም ማለት ነው። እሱን ለማግኘት እዚህ ድረስ የመጣሁት ባልወደው ለሱ መች ፊሊንግ ባይኖረኝ ከዛ ድረስ እዚህ ወደዚህ አልመጣም። እና በጣም ነው ቃላት ራሱ ያጠ የምሬ ነው በጣም ስፔሻሊ ደግሞ አስበው ፌስ ቱ ፌስ ሳታየው ወይ ደግሞ ሳታገኝ ምንድን ነው መታሰስ የሚባለው እንደዚያ በጣም እኔም እንዴት በዚህ ልግ ፍቅር ውስጥ ጊዜ እንደት ልትቆዩ ይቻላል? እኔም ባይ ዘ ወይ ማለት ነው እንደዛ ነበረ የማስበው ስለ እንዲህ ጓደኞች ቃሉ በርቀት የሚነግሩኝ ማለት ስለጓደኛቸው ምናምን እና እንዴት ነው ምናምን እንላቸው ነበር። እንዴት ነው ሰው ተራርቁ የሚፋቀረው? እንዴት ነው የምትችሉት? ምናምን ነገር ያላቸው ነበረ እና ስላልደረስብሽ ነው ምናምን ይሉኝ ነበረ እነሱም ማለት ነው። እና አሁን ላይ ነው የገባኝ። አሁን ላይ ነው ያን ነገር ፊል አረኩት። አስቸጋሪ ነው። ምን አይነት ነገር በጣም እንዴት ነው። አንዳንዴ ፍቅር ሞኝ ያደርጋል ምናምን የሚባለው ነገር ለካ እውነት ነው። እንደ ልጅ ነው የሚያደርጉት፣ እንደዚያ ነው፣ እንደ ጨቅላ ነው። ብትሆኑ ግን በጣም ፊትሽ ራሱ እንደዚህ ያስታውቃል። በጣም የተነገጥኩት እንዴት ብዬ ሲመጣ እራሱ ምን እንደምለው አላውቅም። ያው እንግዲህ ራስሽን እንደመቆጣጠር መሞከር ነው። ረጋ በይ። እንዳስደነግጭ ቆየ። ግን ደውይለት እስኪ ሜክሲኮ ደርሻለሁ ብሎ ነበር። ቆየህበት ምናምን፣ ቆየህበት ምን ሆነ? እየደወለብኝ ነው ንደውለት በእርግጠኝነት ያው፣ መንገድ ምናምን ይዘጋጋል። አዲስ አበባ መሰለኝ። አረ ክፍት ነው፣ ቅርብ እኮ ነው። ኧረ ተው እ ቆየ በጣም መንገድ ተዘጋግቶበት እንዳይሆን ብዬሽ ነው።

የተረጋጋ ነው እና እንዴት ነው ትምህርት ትምህርት እግዚአብሔር ይመስገኛው ከፍ ተፍ እያልን ነገር ስራ ምናምን ለመስራት ትሞክራለህ ጋር ላይ ነው ከማርቲ ጋር ከማርቲ ጋር ቲክቶክ ላይ የዘዋወቃቸው ቃቸው ቲክቶክ ነው። ቲክቶክ ላይ የሆነ ነገሮች የቤተክርስቲያን ነገሮች ምናምን ጥቅሶች ምናምን ይለቃል እና ያንን ነገሮች አይታ ኮሜንት በቃ ትጽፋለች ምናምን ነገር። ከዛ ስልክ ተቀያየሩ ምናምን ኮንታክት ተቀያየሩ። በቃ ረጅም ጊዜ አራት ዓመት በጣም ደስ ይላል። የሚገርም ማለት እንዴት ነው በአካል አይታ አታውቃለህ? በአካል ተገናኝተን አናውቅም። አራት ዓመት ነው ስናወራ፣ ሶሻል ሚዲያ ላይ ነው እና በስልክ ነው። በቃ ረጅም ጊዜ በስልክ አሁን በአካል መታየት ምን ምን ይሰማል? ብር አሁን እንደዚህ ኖርማ ስታስባ አሁን እሷ እዚህ ጋር በአካል መታየት እና የብር ምን ሊሰማ ይችላል? እንጃ እኔ አላስብም በጣም መስም ይለኝ ነው የሚመስለኝ ግን ያው አሳተ ነግረኝ እና ምን እንሰማት፣ ያስደነግጣል። አዎ ትንሽ ያስደነግጣል። ግን ያው በቃ ሁሌ በስልክ ስለማወራት ማን ተላምደናል። በቃ ይሁን በቃ ነገር ሳደርግ በቃ እዚሁ ያለሽ አጠገብ ያለችው አጠገብ በቃ ኢቨን፣ አሁን እራሱ አረፍድክባቸው ምናምን እያለችኝ ነበር። አሁን ኦኬ ቆየህባቸው ቆየህባቸው

እኔ ከባድ ነበር። በጣም አመሰግናል አንድ አንድ ቀን ደግሞ በሰፊ ማለት ማለት

ሄኖክ ተረጋጋ፣ እባክህ አናግረኝ። እስኪ ሄኖክ እባክህ፣ እንደሱ አይደለም እኮ። ይኸውልህ ብራዘር ተረጋጋ። መጀመሪያ ምንድነው? ምን ሆነ ነው? ምን ተፈጥሮ ነው? ምንድነው? ቆይ፣ አይደለም። ቆይ ምን ተፈጥሮ አይደለም። ቆይ አናግረኝ እባክህ፣ አናግረኝ እባክህ። ምን ሆነህ ነው? ታም ምን ተፈጥሮ ነው? ምን ተፈጠሩ? ምንድን ነው የባክ ሄኖክ፣ አረ ተረጋጋ። በእናት እንዴ! ሄኖክ ሄኖክ! ውይ፣ አረ ምንድነው? በቃ አይዞሽ፣ በእናት ምንድነው የሚሻለው ማለት። እኔ እንደዚህ አላሰብኩም ነበር። በዚህ ልክ እንደዚህ ይሆናል ብዬ አልጠበቅኩም። እባክሽ ማርቲ፣ አንቺ ምንም አላጠፋሽም እኮ ምናልባት አለመገናኘታችሁ አለ ይሆናል እኮ። ምንድነው የተፈጠረው?